ከወደ ምስራቅ የጠዋቷን ፀሐይ እግር ተከትሎ የሚነፍሰው ነፋስ ለአመል ታህል ከላይ የደረበቻትን ነጠላ ሊቀማት ይታገላል። በግራ እጇ ባንጠለጠለችው ልዩ ሻንጣ ለጥንታዊው ደብረ ብርሃን ስላሴ ቤተ ክርስቲያን በስዕለት ሽፋን የሚገባውን አብረቅራቂ መጋረጃ ይዛለች። በቀኝ እጇ በተንቀሳቃሽ ስልኳ የተደወለላትን ስልክ ከጆሮ አፎት ለግታ ታናግራለች። ልክ ነው ፕሮፌሰር ልክ ነው ከወዲያ ጥቂት አዳመጠች። አዎ አሁን መጋረጃውን ልሰጥ እየሄድኩ ነው። ነፋሱ አላሰማት ሲል የተንቀሳቃሽ ስልኳን የጎን ቁልፍ ተጭና ድምፁን ጨመረችው። ቀስ ብለሽ አድምጭኝ ያሉ ፕሮፌሰር ድምፃቸውን ጎተት አድርገው፣ መጋረጃው መሰጠቱ ብቻ አይደለም። ዋናው ነገር በቤተ መቅደሱ ውስጥ ያለው ረጅሙ መንጦላእት ወርዶ በምትኩ አብረቅራቂው መጋረጃችን መሰቀል አለበት አለበለዚያ በቤተ መቅደሱ ውስጥ ያለውን እንቅስቃሴ ቀርጾ ሊያስተላልፍልን አይችልም። መጋረጃው ተዘርግቷል ብለሽ እንድትነግሪኝ ነው የምፈልገው። አዎ ይህንን ድምፅሽን ብቻ ነው መስማት የምፈልገው። ከአንድ ሳምንት በኋላ እኔ ራሴ መጣለሁ። በቅዱስ ፓትርያርኩ ሹመት የመጣው ቄስ ፌጦ ከሁለት ቀን በኋላ ደብረ ብርሃን የብፁዕነታቸውን የሹመት ደብዳቤ ይዞ ይደርሳል። ልትናገር ስትል አቋረጧት። ቆይ አድምጭኝማ ቄስ ፌጦን እንዳታስቀይሚው። ዘናበይ ወይዘሪት ኒኮ ይህ ላንቺ ፈታኙና አስደሳችም ጊዜ ነው። ከዚህ በፊት ማንም ተመራማሪ ያላደረገውን ጀብዱ እየሰራሽ መሆኑ ነው። ወቂ፣ በሁለት ወራት ውስጥ ሁሉን ነገር እንጨርሰዋለን። ትሰሚኛለሽ? ቄስ ፌጦን ግን ጅራቱን ይዘሽ መከተል አለብሽ። ወደ ሲኦል እየወረደ ቢሆን እንኳ እጆችሽ ጅራቱን መልቀቅ የለባቸውም። ስለዚህ ቤተ መቅደስ ካንቺ የበለጠ እውቀት አለው። አባቱ ኮሚኒስት ከመሆናቸው በፊት በዛ ቤተ መቅደስ ውስጥ በቅስና ያገለግሉ ነበር። እሱም ቢሆን በልጅነቱ ዲያቆን ሆኖ ገብቶበታል። ይህንን ተነጋግረው ኒኮ በንዴት የምታውቀውን ደጋግመው ሲነግሯት ስልኩን ዘጋችሁ። ሕዝቡ የእሑድ ጠዋቱን ስብከት እየሰማ ነው የደረሰችው። ትምህርቱን እየሰጠ ያለው ደግሞ ለሕዝቡ እንግዳ ፊት ያለውና ከጥቂት ቀናት በፊት በብፁዕነታቸው ሙሉ ሹመት የመጣው ቄስ ፌጦ ነው። ከሁለት ቀናት በኋላ ይመጣል ተብላ ስለነበር በግቢ ውስጥ ስታየው እጅጉን ተደነቀች። ቄስ ፌጦ ከብሉይና ከሐዲስ እየጠቃቀሰ ሲሰብክ አብረቅራቂውን መጋረጃ የያዘችው ሴት ተቀምጦ ስብከት የሚሰማውን ሕዝብ አቋርጣ ስዕለቷን ከአዲስ መጤው ቄስ በኋላ ተቀምጦ ሰዓቱን ለሚመለከተው የእለቱ መራሃ ግብር መሪ ከብጣሽ ወረቀት ጋር አቀበለችው። ቄስ ፌጦ ስብከቱን እንደጨረሰ የመርሃ ግብር መሪው ብጣሿን ወረቀት አስረከበው። በግራ እጁ ራሱ ላይ ያለችውን አዲስ ቆቡን ገፋ አድርጎ ካስተካከለ በኋላ በጣም ጥሩ ሲል ወረቀቷ ላይ እንዳቀረቀረ ተናገረ። ምእመናን፣ ይህቺ ልጅ ከመረሃ ግብር መሪው በስተግራ ስዕለቷን ልታስገባ ወደ ቆመችው ሴት በመስቀሉ እየጠቆመ በጎንደር ዩኒቨርሲቲ የሕክምና መምህርት ስትሆን ለዚህ ቁም ነገር ካደረሱኝ ስትል ከዚህ ቀደም ይህንን መጋረጃ ለስላሴዎች ተስላ ነበረ። ከስዕለቷ ካሰበችው በልጦ ስለደረሰላት ይኸው ዛሬ ስዕለቷን ይዛ በእናንተና በስላሴዎች ፊት ቆም ያለው ትላለች። እባካችሁ አንድ ጊዜ እልልታዋን ተቀበሉላት። ከፊሉ ከንፈሩን እየመጠጠ ከፊሉም እልል እያለ ስዕለቱን ተቀበላት። አብረቅራቂው መጋረጃ በህዝቡ ፊት ሲዘረጋ ከጸባዎት ሾልኮ የወረደ እንጂ በሰው እጅ የተሰራ አይመስልም ነበር። ጭብጨባው የበለጠ አስተጋባ። እልልታው ሊያባር አልቻለም። መምህርት ኒኮ በደስታ ትፍለቀለቅ ጀመር። ወደ ቄሱም ተጠግታ መስቀል ተሳለመች። ኒኮ መጋረጃው እንዲሰቀል ወደ ጨቀጨቋት ፕሮፌሰር ስትመለስ ቄስ ፌጦ ጊዜ ሳያጠፋ መጋረጃውን በቤተ መቅደስ ውስጥ አሰቀለው። ኒኮና ፕሮፌሰር በቀን ከጀመሩት ላፕቶፕ ኮምፒውተር ላይ እንዳፈጠጡ ናቸው። ፕሮፌሰሩ ኢትዮጵያ ውስጥ ለ15 ዓመታት በየጥጉና ጥጋጥጉ ሲያስሱ የኖሩትን ሚስጥር ጅራት በመጨበጣቸው በመፍነክነክ ላይ ናቸው። አብረቅራቂ መጋረጃ እጅግ ጥንታዊ፣ እጅግ ውስብስብ፣ እጅግ ረቂቅ የሆነውን የደብረ ብርሃን ስላሴን ቤተ መቅደስ ውስጣዊ ክፍል በላዩ ላይ በተተከሉት ፈርጥ የሚመስሉ ካሜራዎች እየቀረጸ ከፎገራ ሆቴል በስተ ምስራቅ በኩል ወደሚገኘውና ማንም ወደማይደርስበት ቤታቸው በማስተላለፍ ላይ ነው። በእርግጥም እየተሳካላቸው እንደሆነ ገምተዋል። በላፕቶፕ ስክሪን ላይ የመጣው ምስል ያረጋገጠላቸው ይህንኑ ነው። ከመንበሩ በስተቀኝ በኩል አንድ ሽማግሌ ቄስ መጥተው የቤተ መቅደሱን ድርብርብ ምንጣፎች ወደ ጎን ጠቅልለው ከስር ያሉትን ስጋጃዎች ከገለጧቸው በኋላ ከረጅሙ ቀሚሳቸው ውስጥ መክፈቻ ወጡና ወደ ወለሉ ተጎነበሱ። በማስቀጠልም ከወለሉ ስር ያለውን አቧራ በመዳፋቸው ጥረቅ ጥረግ አድርገው ካገኙት የብረት ጉጥ ውስጥ የላይኛውን የቁልፉን ኮከብ ቀዳዳ አስገብተው ስምንት ጊዜ አሽከረከሩት። ወደ ኋላ አፈግፍገው ጥቂት ደቂቃዎች ከቆሙ በኋላ ከቤተ መቅደሱ ወለል መሃል ትልቅ የብረት ሳጥን ወጥቶ ቆመ። ከቆመው የብረት ሳጥን ላይም ሌላኛውን የቁልፉን ኮከብ በስምንቱ ጌጦች አስገብተው ሲያሽከረክሩ ተከፈተላቸው። ቄሱ ወደ ብረቱ ሳጥን ከገቡ በኋላ የሳጥኑ በር ተዘጋ። ከጥቂት ደቂቃዎች በኋላ ወደ ወለሉ ውስጥ ይዟቸው ሰጠመ። በዚህ ጊዜ ኒኮና ፕሮፌሰር የወይን ብርጭቋቸውን አንስተው ከደስታ በዘለለ ከእብደት ለጥቂት ባነሰ የፌሽታ ስሜት አጋጩት። በዚህ በቤተ ክርስቲያን ግቢ ውስጥ ለረጅም ዓመታት የኖሩት አባአባ ደጋጎ የደብረ ብርሃን ስላሴን ሚስጥራዊ አሰራር ለፕሮፌሰር በርናባስ እየተረኩ ሁለቱን ድርብር ዕድሞዎች አልፈው ገቡ። በስድስት ባለጠመንጃ ጠባቂዎች የሚጠበቀው ይህ ደብር ምሽቱ ገና በመሆኑ በጠመንጃ አንጋቾች አልተከበበም። አባ ባደጋጎ ከአጸደ ዙሪያው በስተ ደቡብ በኩል ወዳለው አንድ ጥንታዊ መተላለፊያ እንደደረሱ፣ ተመልከት ፕሮፌሰር በርናባስ ይህንን እየተጠቀለለ የአንበሳ ጅራት የሚመስል ቅርጽ ብዙ አስጎብኚዎች ከዕድሜው መግቢያ ካሉ የአንበሳ ቅርጽ መጠበቂያ ማማዎች ጋር አያይዘው ይተረቁሙታል። ነገር ግን አሉ አባባ ደጋጎ የፕሮፌሰሩን አይኖች ጠቅልለው እየተመለከቱ ከደብረ ብርሃን ቤተ መቅደስ እስከ ጉዘራ ተራሮች ከርስ ያለው ጥምዝምዝ የውስጥ ለውስጥ ዋሻ የሚያመለክቱ ናቸው። የደብረ ብርሃን መዝጊያዎች ሲሰሩ ከሳንቃዎቹ ጋር አስገራሚ ድምፅ የሚያወጡ ተሽከርካሪዎች ተገጥሞላቸው ነው። መዝጊያዎቹን ብዙ ሕዝብ ሲገባ ሲወጣ እንዳያስቸግሩ ብቻም ሳይሆን ለጥበቃ ሲባል ሲከፈቱ ተጠቅልለው የሚጠፉ ሆነው ነው የተሰሩት። የቤተ መቅደሱ ጠፈርም በአዘር ሊባኖስ እንጨት ጥርብ የተከረቸመ ነው። የጉልላቱ ሉል እንኳ ከንጹህ ወርቅ የአይን ቅርጽ ምስልን ይዞ ተሰርቶ የተገጠመ ነበር። እንደ ሌሎች አድባራት ክቦ ነው ያልተሰራበት። የራሱ ሚስጥርም አለው። በቅድስቱ ዙሪያ ቤተ መቅደሱ እንዳይገኝ ተደርጎ ነው። ና እንግባ፣ ተባብለው ገቡ። ጊዜው እየመሸ ቢሆንም ከፈረንሳይና ከግብፅ የመጡ ጎብኚዎች በመምጣታቸው ቤተ ክርስቲያኑ ክፍት ነበር። ፈረንጆቹ ጎብኝተው እንደወጡ አባባ ደጋጎና ደጋጎና ፕሮፌሰር በርናባስ ወደ ውስጥ ዘለቁ። ፕሮፌሰር በርናባስ ከዚህ ቀደም ደብረ ብርሃንን ደጋግሞ የጎበኙ ቢሆንም አባባ ደጋጎ የሚነግሯቸውን ነገር በሌላ አይን ያዩት ጀመር። ጎብኚዎቹ ቀስ በቀስ ወጥተው እንዳለቁ፣ በዚሁ ቅጽበት የምዕራቡ በር እውስጥ እንዳሉ ሲዘጋባቸው ተሰማቸው። አባባደጋጎ ባደጋጎ ትንፋሻቸውን ውጠው አዳመጡ። ቀጥሎ የደቡቡ በር ተወርውሮ ተዘጋ። የብርሃን ጭላንጭል ገባባቸው የነበሩ መስኮቶች ሁሉ እውስጥ እንዳሉ ተጠረቀሙባቸው። በጨለማ ውስጥ ሁለት የሚቀባበሉ መሳሪያዎች ቃታ ድምፅ ተሰማቸው። በዚህ መሃል የውስጡ መብራት ቡግ አለም ከሁለቱም አቅጣጫዎች ሽጉጥ በጭንቅላቶቻቸው ትክክል የደቀኑ ሰዎች እየተጠጓቸው ነበር። ቄስ ፌጦና ኒኮ ናቸው። ቄስ ፌጦ በሌላኛው እጁ ብዙ ቁልፎች አንጠልጥሏል። ፕሮፌሰር በርናባስና አባባ ደጋጎ እጆቻቸውን ወደ ላይ ሰቀሉ። ከረጅም ጸጥታ በኋላ ቄስ ፌጦ ኒኮ ሽጉጧን እንደደቀነችባቸው እንድትቆይ በአይኑ ነግሯት ወደ ቤተ መቅደሱ ተራመደ። የቅድስተ ቅዱሳኑን በር ከፍቶ ሲያበቃ የውስጡን መብራት አበራው። ቀጥሎ የሚታየውን የቤተ መቅደሱን በር ከፍቶ የመቅደሱን የውስጥ መብራት ሲያበራው አብረቅራቂው የቤተ መቅደሱ መጋረጃ ላይ ያሉት ጌጦች እያብለጨለጩ ሲታያቸው አባባ ደጋጎ ጎንበስ ብለው በቤተ መቅደሱ ላለው ጽላት ሰገዱ። ይህንን ሁሉ ትዕይንት እቤታቸው ቁጭ ብለው ያሉት ፕሮፌሰር ይመለከቱ ነበር። ወደዚህ አምጫቸው ሲል ቄስ ፌጦ በቤተ መቅደሱ ውስጥ እንዳለ ትእዛዝ ለኒኮ አስተላለፈ። ፕሮፌሰር በርናባስና አባባ ደጋጎን ሽጉጧን ደቅና በአይኖቿ እየገፈተረች ወደ ቤተ መቅደሱ አስገባቻቸው። አባባ ደጋጎ ቤተ መቅደሱ በመደፈሩ ጭምር ተንቀጠቀጡ። ፕሮፌሰር በርናባስ በቤተ መቅደሱ ውስጥ ምንም ነገር ለማየት ቀና ማለት አቃታቸው። ቄስ ፌጦ ከመንበሩ ሁለት እርምጃ በቀኝ በኩል ተራምዶ ትንሽ ቆሞ ካሰበ በኋላ ወለሉ ላይ ያለውን ጥንታዊ ምንጣፍ ወደ ጎን ተቀለለው በረጅሙ ከተነፈሰ በኋላ ከቀሚሱ የግራ ኪስ ትልቅ ቁልፍ አወጣና ቁልፉን በስምንቱ ጨረሮች ላይ ያሉትን ቀዳዳዎች ከወለሉ የብረት ንጣፍ ጉጦች አስተካክሎ ከተታቸውና የቁልፉን እጀታ ይዞ ስምንት ጊዜ ወደ ግራ ሲያሽከረክረው ከወለሉ ውስጥ ትልቅ የብረት ሳጥን ወጥቶ ቆመ። ቄስ ፍጦ ወደ ኋላው ሸሽቶ ፈገግ አለ። የብረቱን ቁም ሳጥን በር ለመክፈት ትልቅ ቁልፍ ያገላብጥ ጀመር። የቁልፉ ላይ የተለያዩ መጠን ያላቸው ቀዳዶች አሉ። በቀኙ ግማር ጫፍ ያለውን ኮከብ ቀዳዳ ከብረቱ ቁም ሳጥን ጉጦች አስገብቶ ወደ ቀኝ አራት ጊዜ ሲያሽከረክረው የቆመው ብረት በር ተንሸራቶ ተበረገደ። ውስጡ በድፍን ብረት የተሰራ ነው። እመሃሉ ላይ የቆመ ትልቅ ብረት ምሰሶ አለ። ይግቡና እንውረዳላቸው። ቄስ ፌጦ ወደ አባበ ደጋጎ እያፈጠጠም አባባ ደጋጎና ፕሮፌሰር በርናባስ ጥቂት ካቅማሙ በኋላ በፍርሃት ወደ ብረቱ ቁምሳጥን ገቡ። ኒኮም ሽጉጧን በራሳቸው ላይ እንደደቀነች ወደ ቁምሳጥኑ ተከትላ ገባች። ቄስ ፌጦ በመጨረሻ ገብቶ በሩን ከኋላው ከዘጋ በኋላ በጨለማ ተዋጡ። ቀጥሎ ምን እንደሚደረግ ያሳዩን መብራት እኮ የለም፣ አሉ አባባ ደጋጎ። ቁልፎቹ አይታዩኝም። ቄስ ፌጦ ጧፍ ይዞ ለመምጣት የቁምሳጥኑን በር ለመክፈት ታገለ። ነገር ግን ሊከፈትለት አልቻለም። ከውስጥ ሆኖ መክፈት እንደማይቻል አባት አልነገረህም ማለት ነው አሉ አባባ ደጋጎ በማላገጥ ድምፀት ወደዚህ ዋሻ መግባት እንጂ መውጣት እንደማይቻል አልነገረህም ማለት ነው ምን አለች ኒኮ በድንጋጤ አንቺንም ጨምሮ ወደማትወጭበት አዘቅት እየከተተች ነው አባባ ደጋጎ አሁንም የማላገጥ ሳቅ ሳቁ ኒኮ ወደ ታሸጉበት የብረት ቁም ሳጥን ሶስት ጥይቶች አከታትላ ተኮሰች በሩ አልተከፈተም ከቆይታ በኋላ ከመሀል ያለው የብረት ምሰሶ ውስጥ የሚንሿሿ የሰንሰለት ድምፅ ሲያልፍ ተሰማቸው። ቀጥሎም ሳጥኑ ቁልቁል ይዟቸው ሲምዘገዘግ ሁሉም መጮህ ጀመሩ። ክብደታቸው ከዳቸው። አበላሸሹ አበላሸሹ! አሉ አባባ ደጋጎ በሽጉጥ ደጋግማ በመምታቷ በፈጠረችው ስህተት የደረሰውን ብልሽት በማሰብ ከእንግዲህ ወዲህ በየትም መመለስ አንችልም። ጥይት ሁሉን ነገር መክፈት የሚችል ይመስላቸዋል እንዲያውም አንዳንዴ ጥይት የዘጋውን ሌላ ቁልፍ አይከፍተውም። ቁምሳጥኑ ቁልቁል ወደ ከርሰ ምድር ይዟቸው ሲሰጥም ቆይቶ ወለሉ ሲከፈት አራቱም እየጮሁ ወደ ታች በጨለማ ከተዋጠው ዋሻ ውስጥ ወደቁ። ድቡሽት አፈር ላይ ከመውደቃቸው በቀር መለየት ነገር የለም። ወዲያው የወፍራም ሰንሰለት ሻሻቴ ድምፅ ሰሙ። የብረቱ ቁምሳጥን ሲጢጥ የሚል ድምፅ እያሰማ ሽቅብ ወደ ቤተ መቅደሱ ወለል ሲመለስ ተሰማቸው። ከቆይታ በኋላ ከርቀት የሰሙት ድምፅ የብረቱ ቁም ሳጥን ሄዶ ከወለሉ መከርቸሙን የሚያረጋግጥ ድምፅ ነበር። ከቄስ ፌጦ ቀሚስ ኪስ ውስጥ የሲጋራ መለኮሻ ተገኝቶ ብርሃን ባያገኙ የወደቁበትን በጨለማ የተዋጠ ጥልቅ ዋሻ ለማየት ባልቻሉም ነበር። ነገር ግን ከመለኮሻው በተገኘው የእሳት ብርሃን ዋሻው ውስጥ የተገኘው ጥንታዊ ጣውላ ስብርባሪ በማንደዳቸው ያሉበትን ጥልቅ ዋሻ ዙሪያ ገቡን ማየት ችለዋል። ቄስ ፌጦ የአባባ ደጋጎን አንገት በሁለት እጆቹ አንቆ ከዋሻው ግድግዳ አንጠልጥሎ አስጨነቃቸው። አንተ ሽማግሌ ከዚህ በላይ ልታገስ አልችልም። በዚህ ቅጽበት ኒኮ ከብረቱ ሳንቃ ጉጦች ላይ ሶስት ጥይቶች አከታትላ ስትተኩስ በሩ ተከፈተ። ይኸው ጥይት አንዳንዴ አንዳንድ በሮችን ይከፍታል። ኒኮ ለአባባ ደጋጎ በስላቅ የታጀለ ሳቅ አብረከተችላቸው። ፌጦ አባባ ደጋጎን ሲለቃቸው እጥፍ ጥፍ ብለው ወደቁ። ቀሚሱን ቆርጦ ጠቅልሎ ከእንጨቱ ከጠመጠመ በኋላ በሲጋራ መለኮሻ አቀጣጥሎት እያበራ ወደ ውስጥ ሲዘልቅ በታላላቅ የብራና መጻሕፍትና በአያሌ ጥቅሎች ከተሞላ ሰፊ አዳራሽ መሃል ቆመ። ኒኮ ተከትለው ገባች። ፕሮፌሰር በርናባስ አባባ ደጋጎን ደግፈው ይዘዋቸው ገቡ። አባባ ደጋጎ በመጻሕፍትና በጥቅሎች የተሞላውን አዳራሽ እየተመለከቱ እያለ እንባቸው አመለጣቸውም። በእንባ የተሞሉና የሞጨሞጩ አይኖቻቸውን ወደ ፕሮፌሰር በርናባስ አዙረው ከደቀኗቸው በኋላ ይህንን ያህል ጠንካሮች ነበሩ ዣንዣዶች። መሀዲስቶችና ደርቡሾች ሊወሩንና ከተሞቻችን ሊያቃጥሉ ሲመጡ ጠቃሚ የሆነ ዕቃዎችን ሁሉ እየያዙ በዚህ የምድር ውስጥ መንገድ ነበር የሚያሸሿቸው። በዚህ ዋሻ ውስጥ የማታየው ጉድ የለም ገና አሉ አባባ ደጋጎ። ዣንዣዶች እንደገና መፈጠር ነበረባቸው ሲሉ አከሉበት። የትኛው ነው ራማ ቶኋራ? ሲል ተመልሶ መጥቶ አፈጠጠባቸው ፌጦ። አዳራሹን እየዞረ መጽሐፍቱን ሁሉ ሲያይቆይቶ ራማ ቶኋራ አሉ አባባ ደጋጎ፣ ግራ በመጋባት ስሜት መልሰው እየጠየቁት የማያውቁ ለምን ይመስላሉ እሳቸውን መልሰው ራማ ቶኋራ እዚያ አይደለም! ምን ብሎ ቄስ ፌጦ ሲጮህ የዋሻው ማሚቶ ሁሉ ድምፁን መላልሶ አስተጋባው። ቄስ ፌጦና ኒኮ ዋሻውን ትርምስንሱን አወጡት። ምን ያህል ጊዜ እንደቆዩ አያውቁም። በዚህ ጊዜ በፀሐይ መውጣትና መግባት ሊሰፍሩት አልተቻላቸውም። ቻግን ሙጣጭ ኃይል አላቸው። ረሃቡ ከንፈሮቻቸውን ሰነጣጥቆታል። ክንዳቸውን አዝሎታል። ፊጦ በዋሻው ውስጥ አዳራሽ ያሉትን ግዙፍ የብራና መጻሕፍት ሁሉ እያገላበጠ ቢያይም የፈለገውን ሊያገኝ አልተቻለውም። ጥቅሎቹን ሁሉ እየተረተረ በአዳራሹ ወለል ላይ ሞልቷቸዋል። አሁን ግን ጭራሽ ወደ ዋሻው ውስጥ የገቡበት ምክንያት የተዘነጋ ይመስላል። ረሃቡን መቋቋም ስላቃታቸው ሁሉም በየጥጉ ተልፈስፍሰው ወዳድቀዋል። ፌቶ ቀሚሱን ለመብራት ቀዶ ስለፈጀው ከወገቡ በላይ ተንጠልጥሎ ቀርቷል። ጅንስ ሱሪውም ነትቧል። መጻሕፍት ከተሞላው አዳራሽ ውስጥ በዋሻው ውስጥ መንገዳቸውን ቀጥለው ነበር። ነገር ግን በረሃቡ ጥናት እግሮቻቸውን መንቀል ስለተሳናቸው እሳት አንድደው ተቀምጠዋል። ፕሮፌሰር አሉ አባባ ደጋጎ በቀዘቀዘ ድምጽ እሳቱን አታብዛው፣ ሆድህን ይሰልበዋል አሉት። ፕሮፌሰር በርናባስ እየተጓተቱ ከሳቱ ርቀው ወደ አባባ ደጋጎ ተጠግተው፣ አባባ ደጋጎ ጎሸም ጎሸም አደረጓቸው። የአባባ ደጋጎ መዳፍ ወደ ፕሮፌሰር በርናባስ መዳፍ ተጠጋ። ያዝ ፕሮፌሰር፣ ይህ ነገር ነፍስ መያዣ ይሆናል አሉት። ፕሮፌሰር በርናባስ አፈሩን ቅመው አላመጡት። በአፈር ውስጥ ያለ ንጥረ ነገሮች አንድ በአንድ ታወሷቸው። ጥሩ ሳይሆን አይቀርም አሉ አባባ ደጋጎ ፈገግ ሲሉ ጥርሳቸው በጥቁር ጭቃ ዳክሮ ነበር። ቄስ ፌጦ ከሰዓቱ ማዶ ራቅ ብሎ ተቀምጦ ይከታተላቸዋል። አንድ ትልቅ ሸረሪት ከሰዓቱ ዳር አልፎ ሲሄድ ተመለከተና ዓይኑን ጣለበት። ምን ይሻላል አለ ፌጦ ጎርነን ባለ ድምፅ። የምታውቅ ይመስል አለችው ኒኮ ልታለቅስ እየሞከረች የምታውቁት ይመስል እኔ ተራራውን እንፈልግ ስል እንዲያርገህኝ አረፍክ ግብፅ ውስጥ ከተራራው የተላከውን ልጅ ይዥዋለው። ተራራውን እንፈልግ ብል እዚህ ነው ብለህ ሁሉን ነገር አበላሽኸው፣ ተነጫነጨች። ፌጦ ግን በዋሻው ግድግዳ ላይ መንገድ ሰርተው የሚጓዙትን ዘመሚቶች ነበር አፍጦ እየተመለከታቸው የነበረው። እጁን መንገዳቸው ላይ ጣል ሲያደርግ ወረሩት። እጁ ላይ ያሉትን ወደ አይኑ አስጠግቶ ተመለከታቸው። ኒኮ አለምራቁን ለመዋጥ እየሞከረ ጉሮሮ ደርቋል። እንቅመሳቸው ይሆን አላት ኒኮ። አንዱን ዘመሚት አንስታ ቀመሰችው። አይኖቿን ጨፈነች ወደ አፈጠጠች። እንዳያልቁብኝ አደራ፣ ተሻምተ እንዳትበላብኝ። ዘመሚቶቹ ሄደው ሳያልቁ ፌጦ በእጁ እያነሳ ይሰለቅጣቸው ጀመር። ቀስ ብለሽ አላምጪ፣ እነዛ ሽማግሌዎች መጥተው እንዳይሻሙን አለ ፌጦ። ወደ ና አባባ ደጋጎ ተገላምጦ ተመለከተ። ያየውን ማመን አልቻለም። እናንተ ምንድን ነው የምታላምጡት አባባ ደጋጎ ከፕሮፌሰር በርናባስ ጋር አፈራቸውን እያላመጡ የሊቁ ክፍለ ዮሐንስን ቅኔ እየነገሯቸው ነበር ወይ ጉድ እንዴት ነው ያዋቀሩት ባኮ አሉ ፕሮፌሰር በርናባስ ለቅኔው ውበት እራሳቸውን ባድናቆት እየነቀነቁ ቄጽ ፌጦ ዘመሚቱን እያላመጠ መጣ ምንድነው የምታላምጡት አላልኩም እስኪ እስኪ አፋችሁን ክፈቱ አለም አባባ ደጋጎና ፕሮፌሰር በርናባስ አፋቸውን ከፍቶ አሳዩት። አፋቸውን ዝቅ ብሎ ሲመለከት ጥርሶቻቸው በጭቃዳ አክረዋል። ኑግ ከወዴት አግኝታችሁ ነው? አረ ኑግ አይደለም አሉ አባባ ደጋጎ። እንካ ቅመሰው፣ የጨበጡትን አፈር ሰጡት። አፈሩን ቅሞ ያዳውረው ጀመር። ሲያላምጥ ቆይቶ ጥቂት ውጦ ብዙውን ተፋው። ውሸት አለ። በመቀጠል ውሸት ነው፣ ለራሳችሁ ኑግ እየበላችሁ ለኔ አፈር ሰጣችሁኝ አይደል? ከኒኮ ጥግ ያለውን ሽኩጥልጦ አምጥቶ ከአባባ ደጋጎ ግንባር ላይ ደቀ ነው። አንተ ሽማግሌ ንጉን አምጣው እየበላን ያለነው ነው ይህንኑ አፈር ነው። ፕሮፌሰር በርናባስ በንዴ ጮሁም። ፌጦ ሌላ ጥያቄ አስከተለ። አንተ ሽማግሌ አሁን ከዚህ ዋሻ የምንወጣበትን መንገድ ታሳየናለህ ወይስ ግንባርን እንደምታላምጠው አፈር ጭቃ ባደርግልህ ትመርጣለህ? ፌጦ ከአባባ አደጋጉ ግንባር ላይ የደቀነውን አፈሙዝ ነቅሎ ወደ ኒኮ ተመለሰም። አንቺ ነሽ ሲል አንባረቀባት። አንቺ ነሽ ያሉነ ተረት እየተረትሽ እዚህ ሁሉ የከተትሽኝ አንተን፣ እንጂ ኒኮ ያለ ሌላ አቅሟን ሰብስባ ተንጨረጨረች። እኔማ ተራራውን እንፈልግ ብዬ አልነበረም ከግብፅ ኢትዮጵያ ስባት ዝን ከተራራው በተላኩት ልጆች ደምጄን ስነክር የኖርኩት እኔ እንጂ አንተነህን የምታውቅ መስል ደግሞ አፈናት ትክፈት፣ እማትረባ ደደብ ብላ ሰደበችው። እስኪ ድገሚ አለም በጣም በመናደዱ አንገቷ ስር የከተተውን የሽጉጥ አፈ ሙዝ በኃይል ሲገፋው መዋጫዋን ጨረመተው ትንፋሿን አፍንጫዋን እየወጠረው በንዴት ከንፈሮቿ ሁሉ ተንቀጠቀጡ። እንዳንጋጠጠች በአፏ የሞላውን ምራቅ ፊቱ ላይ ለጎደችበት። ለረጅም ደቂቃዎች ሽጉጡን አንገቷ ስር እንደከተተው ምን መወሰን እንዳለበት ሲያውጠነጥን፣ ቅልጠፍ ብላ ሽጉጡን አፈናጥራ አስጣለችው። ይህንን ያህል ኃይል ያላት አልመሰለውም ነበር። በኋላ ግን ላለመሞት የመጨረሻውን የሞት ሽረት ትግል እያደረገች እንደሆነ ገባው። ወዲያው ሽጉጡ የወደቀበት አቅጣጫ ተንክባላ ልትይዘው ስትል እንደ ነብር ተስቦ ከጀርባዋ ላይ አረፈ። ከናቅሽኝ እኮ ቆይተሻል፣ እንዲያውም ከአሁን በኋላ አታስፈልግኝም። ሊተዋት አስቦ ነበረ፣ ግን እንደማትለቀው ያውቃል። የታችኛው ከንፈሩን በንዴት ነክሶ ምላጩን ሳበው። በዚህ ሁኔታ ውለው አደሩ። ፕሮፌሰር በርናባስ ከቀናት በኋላ ያላሰቡት ነገር ብልጭ አለላቸው። ያሰቡት ነገር እውነት እንዲሆን ጸልየው እጆቻቸውን ወደ ካፖርቶቻቸው ኪሶች ልከው ኪሶቻቸውን ያስሷቸው ጀመር። አባባ ደጋጎ የዋሻውን ጥግ ተደግፈው እንቅልፍ ሸለብ አድርጓቸው ከቆዩ በኋላ በዝግታ አይኖቻቸውን ገለጧቸው። ፕሮፌሰር በርናባስ ከቀኝ ካፖርታቸው ኪስ ውስጥ የቀኝ እጃቸው ጣቶች ላስቲኩን ነኩት። የልባቸው ምት ጨመረ። ቀስ ብለው ጫን ጫን አሉት። ፍትልክ ፍትልክ የሚሉ ነገሮች በላስቲኩ ውስጥ ጎረብጧቸው። ትንፋሻቸው እየፈጠነ ላስቲኩን ከኪሳቸው መጀረጡት። የምግብ እንክብሎች የያዘው ላስቲክ ነበር። ከፊሎቹ ስለተኙባቸው ወድቀው ዱቄት ሆነዋል፣ ከፊሎቹ ግን ሳይፈረካከሱ አሉ። ቄስ ፌጦ ቀሰስ ባለና ሐዘን በዋጠው ድምፅ በልተን ጨርሰናቸዋል። አይኖቹን ከሳቱ ዳር ከወደቀው ከኒኳስ ግሬድ ላይ አልነቅላቸውም አንተ ክፉ ሽማግሌ ሲል በቁጣ ተናገረ። ወደ አባ አባ ደጋጎ ከሩቅ እያጉረጠረጠ አንተ ነ እዚህ ሁሉ ያደረስከኝ። ደግሞ አርፋ አትሞትም። አንዳንድ ሰዎች እኮ አርፎ የራሳቸውን ሞት መሞት ያቅታቸዋል። አንተ አንዱ ነ። ሽማግሌው ልብ በል በዚህ ዋሻ ውስጥ እንኳን ቄስፌጦ እዛው እሳቱ ዳር ሆኖ የቁጣ አይኖቹን አንቦገቦጋቸው። እኔ እኮ በስንት ፍስሐ ተከብቤ ኖርኩ ሰው፣ ነኝ። ባለን ነገር ላይ የተሻለ ነገር መጨመር ነበር ፍላጎቴ፣ እያለ ያለፈ ህይወቱን እያነሳ በንዴት ይንገተገት ጀመር። ቀጥሎ ደግሞ ወደ አባአባ ደጋጎ ዞሮ ስማ አንተ ሽማግሌ፣ ይህንን ሀገር ድሀ ያደረጋችኋት አንተናንተን የመሰላችሁ ወጋ አጥባቂ ሽማግሌዎች ናችሁ። እኔ ፈረንጅ ሀገር ሳለው አይቻለው፣ እነሱ የማይበሉት እንስሳ የለም እዚህ ሀገር ግን እንደናንተ ያሉ ወጋ አጥባቂ ሽማግሌዎች ባሳደሩት ተጽዕኖ ምክንያት ይህች ሀገር በማይበሉ ነገሮች ተሞልታለች። ገበሬው ሲያርሰው የኖረው በሬ ቢሞትበት አይበላውም። አባባደጋጎም ዞር ብለው ሊበሏት ያሰባቱን አሞራ ስሟን ዥግራ ይሏታል እንዲሉ አሁን ለምን ይህንን ሁሉ እንደምትለፈልፍ ገብቶኛል። ያሰብከውን እባክተው ብለው ተማጸኑት። ቄስ ፌጦ የብልጠት ሳቅ እየሳቀ ወደ ኒኳስ ፊቱን አዞረ። እባካሉት አባባ ደጋጎ ይህንን ከማድረግ በፊት እኔን ግደለኝ። ፊጦ ግን እየተንኳተተ ወደ ኒኳስ ግሬን ይሄድ ጀመር። ፕሮፌሰር በርናባስ ያለ ሌላ አቅማቸውን ሰብስበው ከፊጦ ጋር ድጋሚ ተናነቁም። ሽጉጡ ከእጁ ላይ ተስፈናጥሮ አሁንም ወደቀም። አባባ ደጋጎ አቅም ባያጥራቸው ኑሮ ሽጉጡን አንስተው ፕሮፌሰር በርናባስን አንቆ መሬት የሚያስግጣቸው ፌጦን አናቱን ለመበርቀስ ሀሳብ ነበራቸው። ነገር ግን ከተቀመጡበት ለመነሳት እንኳ የሚሆን አቅም አጠራቸው። ፕሮፌሰር በርናባስ እና ፌጦ አንዱ በአንዱ ላይ ከታች እየሆኑ ተናንቀው ወደ ሽጉጡ ደረሱ። በዚህ ጊዜ የፌጦ ቡጢ ተራራ አክሎ ከፕሮፌሰር በርናባስ አይኖች ላይ ለማረፍ በፍጥነት መጣ። በርናባስ በኃይል ወደ ጎን ሲሸበለሉ የፌጦ ቡጢ በመጣበት አቅጣጫ ፊታቸውን ስቶ ከስር ካለው ጠፍጣፋ አለት ላይ በማረፉ ፌጦ በሚሰቀጠጥ ድምፅ የዋሻውን ገደል ማሚቱ አናጋው። የጨበጠው እጁን ደጋግፎ አፈሩን በደም ለውሶ ተመለሰ። ጣቶቹን ለማቃናት ሞከረ፣ ነገር ግን እንደጎበጡ እንደዛሉ ቆዩበት። ፕሮፌሰር በርናባስ የመጨረሻውን ኃይላቸውን አሟጠው በመሳብ ከሽጉጡ ምላጭ ላይ ጣታቸው ገባ። አባባ ደጋጎ አፋቸው አፈር እየቃመ፣ እጃቸው አፈር እየቧጠጠ ወደ ሽጉጡ ያደረጉት ጉዞ ሳይጋመስ ፕሮፌሰር በርናባስ ሽጉጡን አፈፍ ሲያደርጉት በመመልከታቸው የእፎይታ እስትንፋስ ተንፍሰው ባሉበት ከንበላሉ። እንደ ሰው እየገደልኩ እንዳይመስል እንደ አራዊት ነው። ምላጩን ሳቡት። ከራስ ቅሎ የተረጨው ደም የዋሻውን ግድግዳ አቀላው። ፕሮፌሰር በርናባስ የሰቀቀን ትንፋስ እየተነፈሱ ወደ አባባ ደጋጎ ተመለሱ። የአባባ ደጋጎ ጉም የመሰሉ ዓይኖች የእንባ ዥረት ተክለው ነበር። በራስ ቅላቸው ዙሪያ የወረደው ሀጫ በረዶ የሚመስል ነጩ ጸጉራቸው ሳይቀር ሀዘን ያጨማተረው ይመስል ወይቧል። ሽማግሌው ከወደቁበት አፋፍሰው ከዋሻው ግድግዳ አስደገፋቸው። አንገታቸውን ደፍተው ሲያዝኑ ቆይተው ኪሳቸውን እንዳሰሱት ፕሮፌሰር በርናባስ እንክብሎቹን መዘዟቸው። አንዷን እንክብል ከላስቲኩ አውጥተው ወደ አባባ ደጋጎ ከንፈሮች አስጠጓቸው። አይሆንም አሉ አባባ ደጋጎ። እነዚህ ኪኒኖች ካሉ እየዋጥካቸው አንተ ጉዞህን ቀጥል። ትችውት ሊሄድ አሉ ፕሮፌሰር በርናባስ በድንጋጤ ይሄማ የማይደረግ ነው። የምልህን ስማኝ ፕሮፌሰር፣ እኔ ካሁን በኋላ ይቀራኝ ምንም የለም ይሄ ብቻ ነው። አባባ ደጋጎጃቸውን ወደ አንገታቸው ሰደው እድሜ የጠገበ ሰንሰለት ያሰሩበትን ለፕሮፌሰር በርናባስ ዘረጉላቸው። ግማዱ በአይናማ ኮከቦች የተሞላ ነው። ኮከቦቹ ባለስምንት ጨረሮች ሆነው በመሃላቸው የእንቆጳዚዮን ነጥብ የተሰራ የአይን ምስል አለባቸው። ከኤሜራልድ የተሰሩት ባለ ስምንት ጎን ከዋክብት እመሃል ካለው እንቆጳዚዮን አይኖቻቸውን የሚያዩ ይመስል ይብለጨለጫሉ። የቀረኝ ይሄ ነበር አሉ አባ አባ ደጋጎ ሰንሰለቱን በፕሮፌሰር በርናባስ አንገት እጆቻቸውን እየተንቀጠቅጡ እያጠለቁ። በዚህ ዋሻ ውስጥ ያለውን የተዘጋ በር ሁሉ እየከፈትክ በሌላ ጊዜ ብታየው አባቶቻችን የማይታየውን አለም ለማየት የሰሩትን ማያ ሁሉ ታገኛለህ። አሁን ግን ሂድ። በዋሻ ውስጥ መንገድህን ስትቀጥል የዋሻው መንገድ ወደ ሁለት ይከፈላል። በቀኝ በኩል ያለውን መንገድ ይዘ ተጓዝ። በመጨረሻ አንድ የተዘጋ የብረት በር ዋሻውን ይዘጋብሃል። በሩን ደጋግመህ አንኳኳው። ቶሎ አይከፈትም። አባባ ደጋጎ ቶሎ አይከፈትልህም። ይህንን ጽሑፍ በበሩ ቀዳዳ ስደደው፣ ይከፈትልሃል። ሰውየው በአንደበቱ አይናገርም፣ ጆሮም አይሰማም። መግባባት የምትችሉት በጽሑፍ ብቻ ነው። የበለጠ እንዲያምንህ በግዕዝ እየጻፍክ ተግባባው። ይህ በር ሲከፈትልህ ከዋሻው ውጭ ካለው ዓለም የምትወጣው ከዛ ጉራ ቤተ መንግስት ወዲህ ማዶ ባሉ መንደሮች በአንዱ ቤት ነው። የጉዛራ ቤተመንግስት ከጎንደር ወደ ባህር ዳር ከሚወስደው ከዚህ አስፋልት ድረስ ሰውየው ይሸኝሃል። እንፍራንስ ከተማ ውስጥም አንድ ሽማግሌ ያገኝሃል። ከእሳቸው ገንዘብ ተቀበልና ወደ አዲስ ዘመን በሚወስድ መኪና ተሳፈር። ከዚህ በኋላ ያለውን እኔ አልነግርህም። አንተ ራስ ታውቀዋለ። ታላላቆቹን የአዲስ ዘመን ተራሮች ሰላም በልልኝ። አሁን ሂድ፣ ፍጠን። አባባ ደጋጎን ጥየውት መሄድ አይቻለኝም። እባኩዎችንን ክብል ይዋጡ። ፕሮፌሰር በርናባስ እንባቸውን ማቆም አልቻሉም። ሂድ ብያሃለው። አሁን አንተ መኖር ያለብህ ለራስ ብቻ አይደለም ለትውልድ ነው። እኔ ካሁን በኋላ ከዚህ ቦታ እንኳን አልሰነብትም። በክብር እዚሁ እንድሞት ተወኝ። አንተ ግን እኔ አንተን እንደመረጥኩ አንተ ደግሞ ቀጣዩን ሳትመርጥ መሞት የለብህም። ታሪካችንና እውቀታችን ተዳፍኖ እንዳይቀር ከሰማይ ከምድር የከበደ አደራ አለብህ። በዚህ ዋሻ ውስጥ ያለውን ሁሉ ወደ ተራራ ወይም ምቾ ወደሚባለው ቦታ ወስደህ አስቀምጥ። ይህ ሁሉ እንዳለን ማሳየት ሳይሆን ጠቃሚ የሆነውን መርጠህ ትውልዱን እንዲጠቅም አድርግ። በዚህ ዋሻ ውስጥ ያለው ሃይማኖታዊ እንዳመስል የሁሉም ኢትዮጵያዊ ሀብት ነው። ይህንን ማድረግ አይቻለኝም። እዚህ በረሃብ እየተቆራመዱ ጥየወት ለመሄድ ህሊና አይታዘዝም። ምንቀረኝ ቀረኝ፣ ፕሮፌሰር ምንቀረኝ ቀረኝ። የሞት ዳና እየተሰማኝ ነው። ወሰድ መለስ እያደረገኝ እኮ ነው። በክብር በመሞቴ ሞትን እያሳፈርኩት እኮ ነው። ይልቅስ አንድ ጊዜ መጀመሪያ ስንገናኝ የነገርከኝን ያንን ታሪክ ተርክልኝ። የሲርጋጋን የታላቁን የአባትህን ታሪክ ተርክልኝ በጥሩ ቋንቋ። እስክ ሞት እዚሁ ልትጠብቀኝ ካሰብክ የምልህን አድርግልኝ። የአንተንና የአባትህን ጣፋጭ ታሪክ ተርክልኝ። አባ ደጋጎ መቃሸት ጀመሩ። ፕሮፌሰር በርናባስ ትረካቸውን ጨርሰው አባባ ደጋጎን ሲነቀንቋቸው ሊሰሙ አልቻሉም። የሰላም እንቅልፍ አንቀላፍተው ነበር። ፕሮፌሰር በርናባስ በብዙ ሲያለቅሱ ከቆዩ በኋላ አባባ ደጋጎን ጎትተው ከዋሻው ውስጥ ግድግዳ አጠገብ ቀብሯቸው ከግድግዳው ላይም የአባባ ደጋጎ የከዘራ ጩቤ ጣታቸውን አድምተው የሚከተለውን ጽሑፍ ጻፉ። ታላቁ አባባ ደጋጎ እዚህ ቦታ በክብር አርፈዋል፣ እንዳትረግጧቸው ፌጦንና ኒኮንም ከዋሻው ግድግዳ ጥግ በአንዱ ቀበሯቸው። በየመቃብራቸው ላይም በሁላችንም ውስጥ በእናንተ ውስጥ ያለው ጨለማ አለ ከታላላቆች ብርሃናት የተጨለፈችው ትንሿ ብርሃናችን ግን ትሞግታቸዋለች ብለው ከጻፉ በኋላ የምግብ እንክብላቸውን ውጠው ጉዞአቸውን ቀጠሉ። ይህንን መርሃ ግብር ያሰናዳንላችሁ ይስማዕከ ወርቁ ከጻፈው ራማቶሐራ ከሚለው መጽሐፍ ላይ ነው። ለዛሬ አበቃን። ጀርም ሰንብት እግዚአብሔር ኢትዮጵያንና ሕዝቦቿን አሁን ካሉበት መከራ፣ ስቃይ፣ ችግር በፍቅሩ በትህትናው፣ በይቅርታ ያሻግርልን።